የሜጀር ጀነራል ክቡር ደጃዝማች በየነ መርድ የአርበኝነት ታሪክ ደጃዝማች በየነ በየነ መርድ በሰሜን ሸዋ በ1889 ዓ.ም እንደተወለዱ ይገመታል። ደጃዝማች በየነ መርድ በየነ መርድ የደጃዝማች መርድ ልጅ ናቸው። ደጃዝማች በየነ መርድ የቀዳማዊ ኃይለ ሥላሴን ልጅ ልዕልት ሮማን ወርቅን አግብተዋል። ደጃዝማች በየነ አብዛኛውን ጊዜያቸውን የባሌ ጠቅላይ ግዛት ሹም ሆነው አገልግለዋል። በ1947 ዓ.ም ምረት የገሙ ጎፋ ጠቅላይ ግዛት ሹም ሆነው አገልግለዋል። የደጃዝማች በየነ መርድ የአርበኝነት ተጋድሎ በሜጀር ጀኔራል በየነ መርድ የበላይ የጦር አዛዥነት ስር ተመድበው የነበሩት የጦር አለቆችና የሚያዙት ጦር የሚከተለው ነበር። አንደኛ የባሌ ጦር በራሳቸው በደጅ አዝማች በየነ መርድ መሪነት፣ ሁለተኛ የክብር ዘበኛ ጦር በኮሎኔል በኋላም ብርጋዴር ጀነራል አስፋ ወልደ ጊዮርጊስ መሪነት፣ ሶስተኛ የጉማይ ጦር በፊታውራሪ አጥናፍ ሰገድ ወልደ ጊዮርጊስ አዝማችነት፣ አራተኛ የኤርትራ ተወላጆች ከጠላት ከርተው ከተመለሱ በኋላ ሁለት ሻለቃ ጦር የሚሆን ስልጠና ወስዶ በስመጥር ጀግኖች በደቀኛ አዝማች ሰለማና በቀኝ አዝማች አስፋ ባህታ መሪነት የኢጣሊያ ፋሽስት ጦር በታንክና በናፓል ቦምብ እየታገዘ ሰሰበኒ ገርሎ ግቢና ቆራሄ የተባሉ ቦታዎችን ከያዘ በኋላ ጦርነቱን ወደፊት ለመቀጠል ይዘጋጅ ነበር። ከመቃዲሾ ወደ አዲስ አበባ የሚያስመጣው መንገድ በሁለት አቅጣጫ ነው። አንደኛው መንገድ ከመቃዲሾ በበለድ ወይን በቆራሄ በደጋሃቡር በጅጅጋ ባህር አድርጎ አዲስ አበባ የሚያደርሰው ሲሆን ሁለተኛው መንገድ ከመቃዲሾ በባይደዋ በሉክ በዶሎ በነገሌ በይርጋለም በሞጆ አድርጎ አዲስ አበባ የሚያደርሰው መንገድ ነው። የግራዚያኒ ጦር ዋና ዕቅዱ በቆራሄና በደጋሃቡር በኩል አልፎ ሐረርጌን ለመያዝ ነው። ሆኖም የጠላት ጦር ወደ ጅጅጋ በሚያመራበት ጊዜ በጀርባው አልፎ የራስ ደስታ ጦር ሶማሊያን እንዳይወርበት ስለዘጋ ግራዚያኒ በሶማሊያ የሚገኘውን አንድ መቶ ሺህ ጦር ስለማይበቃኝ ተጨማሪ ጦር ይላክልኝ እያለ ለሙሶሎኒ እና ለጀኔራል ባዶሊዮ ቴሌግራም መላኩን ተያይዞታል። ግራዚያኒም በሞቃዲሾ መንደሮች ሁሉ የሶማሊያ ነዋሪዎችን በዋጅ አሰብስቦ ይኸውላችሁ ኢትዮጵያውያን ሶማሊያ ለመውረድ ተሰልፈዋል። እኛ በጦርነቱ ብንሸነፍ በመርከባችን ተሳፍረን ወደ እግራችን እንመለሳለን። እናንተ ግን የምትሄዱበት ስፍራ ስለሌላችሁ ኢትዮጵያውያን የሴቶቻችሁን ጡት እየቆረጡ ይበሉታል። ምግባቸውም የሰው ስጋ ነው። ስለዚህ ነጋዴ ነኝ ገበሬ ነኝ ሳትሉ ኢትዮጵያውያንን መዋጋት አለባችሁ በማለት የውሸት ፕሮፓጋንዳ ሲነዛላቸው እውነት መስሏቸው ለውጊያ ተሰለፉ። በዚህን ወቅት ነው እንግዲህ የባሌ ሀገረ ገዢ የነበሩት ክቡር ደጃዝማች በየነ መርድ አራት ሺህ ጠንካራ እና የሰለጠነ ጦራቸውን አሰልፈው ከጊኒር የዋቢ ሸበሌን ወንዝ ተከትለው መጓዝ የጀመሩት። የበየነ መርድ ሰራዊት የሸበሌ ወንዝ ዳርቻ ለጉዞ አመቺ በመሆኑ በፍጥነት ወደፊት መጓዝ ችለዋል። ከኢጣሊያ ወገን የተሰለፈው የሶማሌ ተወላጅ የነበረው ወሎል ጂሌ ቁጥራቸው አንድ ሺህ የሚደርሱ የሶማሊያ ወታደሮችንና የራሱን ሰዎች ይዞ በጥቂቶች የኢጣሊያ ወታደሮች መሪነት እየታገዘ በድምሩ ሰባት ሺህ ወታደሮችን በመያዝ ወደፊት ጉዞውን ቀጥሏል። ወሎል ጂሌም የእግረኛ ወታደሮችን አሰልፎ የደጃዝማች በየነ መርድን ጦር ለመጠም ስለፈራ ውጊያውን ወዲያውኑ እንደጀመረ ብዙ የኢጣሊያ አውሮፕላኖች መጥተው እንዲረዱት ለግራዚያኒ መልእክት ላከ። የክቡር ደጃዝማች ማች በየነ መርድ ወታደሮችና የራስ ደስታ ዳምጠው ጦር በጋራ ለጦርነቱ ተሰልፈዋል። ከዚያም ታኅሳስ 17 ቀን 1928 ዓመተ ምሕረት በወሎል ጅሌ የእግረኛ ወታደሮችና በኢትዮጵያውያን ወታደሮች መካከል ጦርነቱ ተጀመረ። ጦርነቱም በመፋፋም ላይ ሳለ ግራዚያኒ ከሞቃዲሾ የላካቸው 19 ቦምብ ጣይ የጠላት አውሮፕላኖች ደርሰው 7 ቶን ክብደት ያለውንና ተቀጣጣይ የሆነውን የሙስታርድ ጋዝ ቦምብ በኢትዮጵያውያን ተዋጊዎች ላይ አዘነቡበት። አውሮፕላኖችም ለመምታት እንዲመቻቸው ዝቅ ብለው ይበሩ ስለነበር ከ19 ቦምብ አይሮፕላኖች ውስጥ 18ቱ የኢትዮጵያ ወታደሮች በመትረየስ ተኩሰው ሲመቷቸው ወዲያውኑ ወደ መጡበት ሲመለሱ፣ አንዱ አይሮፕላን ግን ወድቆ ተከሰከሰ። በጦርነቱም ወቅት ከወሎል ጂሪ ወታደሮች ውስጥ ሶስት መቶ ሰማሪዎች ከርተው ከኢትዮጵያውያን ወታደሮች ጋር ሲቀላቀሉ፣ ወሎል ጂሪ ወደ ኋላ አፈግፍጎ ተመለሰ። ከሁለቱም ወገን በርካታ ሙስና ቁስለኛ ተመዝግቧል። እውቁ ተዋጊ አርበኛና የጦሩ ጠቅላይ አዛዥ ክቡር ደጃዝማች በየነ መርድ ከሚመሯቸው አጋር የጦር አለቆች ቀኛዝማች ሰለባና ቀኛዝማች አስፋ ባህታ ጋር በመሆን ከጠላት ጋር እየተዋጉ ሳለ በጦር ሜዳ ተመተው ወደቁ። የባሌ ገዢ የነበሩት ደጃዝማች በየነ መርድ በደቡብ ግንባር ከጠላት ጋር በሚፋለሙበት ወቅት ባለቤታቸው ልልት ሮማኖ ወርቅ ኃይለ ሥላሴ ባለቤታቸው ደጃዝማች በየነ መርድ በሞት እስከተለዩቸው ድረስ አብሯቸው ነበሩ። ልልት ሮማን ወርቅ ባለቤታቸው ከሞቱ በኋላ ራስ ደስታ ዳምጠውን ተከትለው ሄደዋል። በኋላም ራስ ደስታ ዳምጠው በአካባቢው ባንዳዎች ጠቋሚነት ለጠላት ተላልፈው ሲሰጡ ልልት ሮማን ወርቅም በጠላት ቁጥጥር ስሉ ነው በአዳሜት ሁሉ ከቆዩ በኋላ ወደ ኢጣሊያ ሀገር በግዞት ተልከዋል። የክቡር ደጃዝማች በየነ መርድ የጋብቻና የቤተሰብ ሁኔታ። ልልት ሮማን ወርቅ ኃይለ ስላሴ ከአባታቸው ቀዳማዊ ባለቤት ከነበሩት ከወይዘሮ አልታየች የተወለዱ የቀዳማዊ ኃይለ ስላሴ የበኩር ልጅ ነበሩ። በእንግሊዘኛ የተጻፈው የንጉሰ ነገስቱ የህይወት ታሪክ ስለ ልዕልት ሮማን ወርቅም ሆነ ስለ ንጉሰ ነገስቱ የቀድሞ ጋብቻ ምንም የጠቀሰው ነገር የለም፣ ምንም እንኳን በዋናው የአማርኛ ቅጅ ቢጻፍም። የፋሽስት ጦር ሽንፈትን ተከትሎ ንጉሰ ነገስቱ ወደ መንበረ ንግስናቸው ከተመለሱ ከጥቂት ቀናት በኋላ የመጀመሪያ ሴት ልጃቸው ልዕልት ሮማን ወርቅ ወደ ኢጣሊያ ሀገር በምርኮ ከተወሰዱ በኋላ ቱሪን በሚገኘው አሲናራ እስር ቤት ውስጥ ከሌሎች ኢትዮጵያውያን ጋር ታስረው ነበር። በወቅቱ ልዕስቷ እስር ቤት ውስጥ ታመው ስለነበረ ማጌዮሬ በተሰኘው ሆስፒታል ውስጥ ሲታከሙ ቆይተው ጥቅምት አራት ቀን 1933 ዓ.ም. ምሕረት መሞታቸውን ንጉሰ ነገስቱ ሲሰሙ የተሰማቸውን መሪር ሀዘን መግለጫቸው ተመዝግቧል። በአሲናራ ከነበሩት እስረኞች መካከል አንዱ የነበሩት ባላምባራስ ማተም ሥላሴ ወልደ መስቀል በአማርኛ ጽፈው ባሳተሙት እጹብ ድንቅ በተሰኘ መጽሐፋቸው አጠቃላይ የተሰኙት ቁጥር ከአራት መቶ በላይ እንደነበረ ዘግበዋል። የልዕልት ሮማንወርቅ እናት ስም በውል ባይታወቅም ወይዘሮ አልታየች የሚለው የምትጠቀምበት የቅጽል ስም ሊሆን እንደሚችል ይገመታል። የልዕልት ሮማንወርቅ የእናት ስምን በተመለከተ ብላታ መርሴ ሀዘን ወልደቂርቆስ ወይ ወይዘሮ ወይኒቱ አመዴ እንደሚባሉ ገልጸዋል። በንጉሰ ነገስቱ ዘመን የቤተ መንግስት መኳንንት የነበሩና በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ትልቅ ስፍራ የሚሰጣቸው ታላቁ ሰው ብላታ ብላታ መርሴ ሀዘን ወልደቂርቆስ እንደሚገልጹት ከሆነ የልት ሮማነወርቅ ናት። ወይዘሮ ወይኒቱ አመዴ ሊቱ አመዴ ልጃቸው ሮማነወርቅ ከደጃዝማች በየነ መርድ ጋር ባደረጉት የሰርግ ስነ ስርዓት ላይ እንደተገኙ በመጽሐፋቸው ጠቅሰዋል። ክቡር ደጃዝማች በየነ መርድ ከባለቤታቸው ከልት ሮማን ወርቅ አራት ወንድ ልጆችን አፍርተዋል። የልጆቻቸው ምስም ከተወለዱበት ዓመተ ምሕረት ጋር እንደሚከተለው ይገለጻል። አንደኛ ጌታቸው በየነ በ1922 ዓመተ ምሕረት ሁለተኛ ደጃዝማች መርድ በየነ በ1924 ዓመተ ምሕረት ሶስተኛ ደጃዝማች ሳምሶን በየነ በ1926 ዓመተ ምህረት አራተኛ ልጅ ጌዲዮን በየነ በ1927 ዓመተ ምህረት በኢጣሊያ ወረራ ወቅት በሕይወት ከተረፉት የክቡር ደጃዝማች በየነ መርድ ልጆች መካከል ደጃዝማች መርድና ሳምሶን በየነ ብቻ ይገኙበታል። በ1933 ዓመተ ምህረት ኢትዮጵያ ከኢጣሊያ ወረራ ነፃ መውጣቷን ተከትሎ የክቡር ደጃዝማች በየነ መርድ አጽም ጣሊያኖች ከቀበሩበት መቃብር ወጥቶ አዲስ አበባ ወደሚገኘው ወደ ቅድስት ሥላሴ ካቴድራል ተወስዶ ስራ ተቀብሮ በክብር ተፈጽቧል። ፋሺስት ጣሊያን ኢትዮጵያን ለቆ ከወጣ በኋላ የልዕልት ሮማን ወርቅና የሁለቱን ታናናሽ ልጆቻቸውን አስከሬን ወደ ኢትዮጵያ ተመልሶ በአዲስ አበባ በመንበረ ጸባኦት ቅድስት ሥላሴ ካቴድራል በሚገኘው የንጉሠ ነገሥቱ ቤተሰብ መቃብር እንዲቀበር ታስቦ ነበር። ነገር ግን የታቀደው ሊሳካ ስላልቻለ ልዕልት ሮማን ወርቅ በኢጣሊያ ቱሪን ውስጥ የመታሰቢያ ሐውልት ተሰርቶ ከሜጀር ጀነራል ደጃዝማች በየነ መርድ ከተወለደው ከጌታቸው በየነ ጋር አብረው ተቀብረዋል። ለሜጀር ጀነራል ክቡር ደጃዝማች በየነ መርድ የተደረገ መታሰቢያ። ለውድ ሀገራቸው ነፃነት መጠበቅ ለከፈሉት አኩሪ መስዋዕትነትና ለፈጸሙት ያርበኝነት ተግባራቸው ሲባል ሜጀር ጀነራል ክቡር ደጃዝማች በየነ መርድ በአዲስ አበባ ውስጥ ለጋሃር ከካቶሊክ መድኃኔዓለም ቤተክርስቲያን በስተጀርባ የሚገኝ አንድ የአንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት እና በተጨማሪም ወሎ ሰፈር የሚገኝ አንድ መንገድ በስማቸው ተሰይሞላቸዋል።